ከየትኛውም ጊዜ በላይ ዓለም ወደ ጦርነት መዳፍ ወርቃለች ይላሉ ብዙ ተመራማሪዎች። ለዚህም ማሳያ ሊሆን የሚችለው በመካከለኛው ምስራቅ እየተፈጠረው ሁነት ነው። ይህም በመጀመሪያ የምንመለከተው በእስራኤልና በሐማስ መካከል የተደረገው ጦርነት ሲሆን እነሆ ወደ ሁለት ዓመት እየዘለቀ ነው፣ ከ60 ሺ በላይ ፍልስጤማውያን ሕይወት የቀጠፈ ነው። ወደ ሁለተኛ የምናልፈው በአሜሪካና በኢራን መካከል የተፈጠረው ፍጥጫ ሲሆን የአሜሪካው ፕሬዚዳንት የኒኩለር መርሃ ግብሯን የማትደራደር ከሆነ ኢራን በቦምባ ጠፋታለሁ ብለዋል። ለዚህም ኢራን ደግሞ መልስ ሰጣለሁ እያለ በዝግጅት ነው። አለም ምን ይመለከት ይሆን? ሰላም ጤና ይስጥልን የኢትዮ ክረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? በእለቱ የተመራረጡትን ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ መጀመሪያው ዜና ትንታኔ ስናልፍ የኢራን የኒውክሌር መርሃ ግብር ምንድን ነው? አሜሪካስ ምን ትፈልጋለች? አሜሪካና ኢራን ከዓመታት በኋላ በኒውክሌር ዙሪያ የሚያደርጉትን የመጀመሪያ ውይይት ቅዳሜ ዕለት አካሂደዋል። ይህም በኢራን የኒውክሌር መርሃ ግብር ዙሪያ የተደረገው የመጀመሪያ ደረጃ ውይይት ገንቢ እንደነበረ ሁለቱም ሀገራት በየብቻቸው ገልጸዋል። ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ2018 ኢራንና ዓለም ሀያላ መንግስታት ተፈራርመውበት ከነበረው የኒውክሌር ስምነት አሜሪካን አስወጥተው የኢኮኖሚ ማዕቀብ በመጫናቸው ኢራን ተቆጥታ ነበር። ትራምፕ ይህ ድርድር የማይሳካ ከሆነ ወታደራዊ እርምጃ እንደሚወስዱ አስጠንቅቀዋል። ኢራን ለምን የኒውክሌር ጦር መሳሪያ እንዲኖራት አይፈቀድም የሚለው መልስ የታጣለ ጉዳይ ነው። ኢራን የኒውክሌር መርሃ ግብሯን ከሲቪል ዓላማ ብቻ የታቀደ ነው ትላለች። የኒውክሌር ጦር መሳሪያ ለማምረት እየሞከርኩ አይደለም ብትልም በርካታ ሀያላን ሀገራት እንዲሁም ዓለም አቀፋ የኒውክሌር ተቆጣጣሪ ድርጅት በመጻረቀሩ አይ ኤ ኤ እርግጠኛ መሆን አልቻልኩም ይላል። በተለይ ደግሞ ሀገራቱና የተቋሙ ጥርጣሬ ያጠናከረው በ202 ሀገሪቱ ሚስጥራ የኒውክሌር ማምረቻ ቦታ እንዳላት በመታወቁ ነው። ይህም ኢራንና ሌሎች ሀገራት የተፈራረሙት የኒውክሌር ቁጥጥር ስምምነት ኤንፒቲ እንዲፈርስ ምክንያት ሆኗል። የኒውክሌር ቁጥጥር ስምምነት ሀገራት ወታደራዊ ያልሆኑ የኒውክሌር ቴክኖሎጂችን ለመድኃኒት ግብርና፣ ኢነርጂ እንዲጠቀሙ የሚፈቅድ ሲሆን የኒውክሌር ጦር መሳሪያ ማምረት ግን ይከለክላል። የኢራን የኒውክሌር መርሃ ግብር ምን ያህል የበለጸገ ነው እንደ መቆጣጠር በ2018 አሜሪካ በኒውክለር ስምምነት ራሷን ካወጣኝ በኋላ ኢራን ማዕቀቦችን ዳግም መጣላቸው ተከትሎ ቁልፍ ስምምነት ነጥቦች ጥሳለች። ኢራን በስምነቱ ተከልክለው የነበሩና ዩራኒየም የማበልጸግ የሚረዱ በሺ የሚቆጠሩ የተሻሻሉ ማጣሪያ ማሽኖች ገጥማለች። የኒውክለር ጦር መሳሪያ ወደ ዘጠና በመቶ ተጣርቶ የበለጸገ ይኗሪም ይፈልጋል። ኢራን ሀያል ሀገራቱ መካከል ተደርሶ የነበረው ስምነት መሰረት ኢራን እስከ 3.67 በመቶ ብቻ የበለጸገ 300 ኪሎግራም ዩራኒየም እንዲኖራት ተፈዶላታል። ይህም ለሲቪል ኒክሌር ኃይልና ለምርምር ዓላማ በቂ ቢሆንም የኒክሌር ቦምብ ማብራት ግን አያስችልም። እንደ ርፕ አጣጠር በመጋቢት በ2025 ዓለም አቀፋዊ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ዩራኒየም እንዳላት ገልጾ ነበር። ይህም ወደ 60 በመቶ የተጣራ እንደሆን ይፋ ሆኗል። ኢራን ዩራኒየምም የበለጠ ካበለጸገች በነድፈ ሀሳብ ደረጃ በርከት ያሉ የጦር መሳሪያ ለመስራት ይበቃታል። የአሜሪካ ባለስልጣን ኢራን ያላትን ዩራኒየም በአንድ ሳምንት ጊዜ ውስጥ ወደ ጦር መሳሪያ ልትቀይረው እንደምትችል ያምናሉ። ሆኖም ኢራን የኒውክሊየር ጦር መሳሪያ ለመስራት ከአንድ ዓመት እስከ 18 ወሪ እንደሚፈጅባት ተናግረዋል። አንዳንድ ባለሙያዎች ድፍድፍ ዩራኒየም በስድስት ወር ወይም ከዛ ባነሰ ጊዜ ውስጥ ኒኩሊየር መሳሪያ ሊገነባ ይችላል በማለት በሙያ አስተያየታቸውን ሰጥተዋል። ትራምፕ ከቀድሞ የኒኩሌር ስምምነት ለምን አወጡስ የሚለው ደግሞ የተባበሩ መንግስታት ድርጅት፣ አሜሪካ፣ አውሮፓ ህብረት ኢራን የኒኩሊየር መርሃ ግብሯን ቦምብ ለማምረት እየተጠቀመችበት ነበር በሚል ጥርጣሬ እንደ ኤሮፓውያን አቆጣጠር በ2010 ጀምሮ ሰፊ ኢኮኖሚ ማዕቀብ ጥለዋል። ማዕቀቡ ኢራን ለዓለም አቀፋዊ ገቢ ገበያ ነዳጅ እንዳትሸጥ ያደረገ ሲሆን ሀገሪቱ 100 ቢሊዮን ዶላር ሀብትም እንዳይንቀሳቀስ አግዷል። በዚህም የተነሳ ኢራን ኢኮኖሚ ሲንኮታኮት የመገበያ ገንዘቧ በከፍተኛ ደረጃ መውደቅ፣ የዋጋ ንረት ተከስቷል። እንደ አውሮፓውያን አቆጣጠር በ2015 ኢራን ስድስት የዓለም ሀያል ሀገራት መካከል ከዓመታት ድርድር በኋላ ከስምምነት ላይ ደርሰው ነበር። ይህም አሜሪካ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመን፣ እንግሊዝና ኢራን መካከል የተፈረመው ስምምነት መሰረት በኒውክሊየር መርሃ ግብሯ እንድትሰራ የተፈቀደላትን ከመገደቡ በተጨማሪም ዓለም አቀፋዊ ተቆጣጣሪ ተቋም ሁሉንም የኢራን የኒውክሌር ተቋም እንዲመለከት አጠራጣሪ ስፍራዎችን ደግሞ እንዲፈትሽ ይፈቅዳል። በምላሹ አገሪቱ ማዕቀብ ለማንሳት ተስማምተዋል። ይህ ስምምነት እስከ 15 ዓመት እንዲቆይ ታስቦ የነበረ ቢሆንም ከዚህ በኋላ የተጣሉት ገደቦች ተግባራዊ መሆን አይችሉም። ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ2018 ወደ ስልጣን ሲመጡ የስምነቱ ቁልፍ ምሰሶ የነበረችው አሜሪካ ከስምምነቱን አስወጡ። በወቅቱ ድህነቱ ቋሚ አይደለም እንዲሁም የኢራን የባላስቲክ ሚሳኤል ፕሮግራምና ሌሎች ጉዳዮችን የማይመለከት በመሆኑ መጥፎ ስምነቱ ሲሉ ተናግረው ነበር። ትራምፕ አዲስና ሰፊ ስምነት ከኢራን ጋር እንዲደርስ በማስገደድ የሚል ማዕቀቦች በድጋሚ ጥለዋል። የትራምፕ ውሳኔ ስምነቱን የሚቃወሙት የአሜሪካ ቀጠና አጋሮች፣ በተለይ እስራኤል ተጽዕኖ አለበት። ኢራን አሁንም በድብቅ የኒውክሌር መርሃ ግብሯን እያካሄደ በመሆኑ እስራኤል ትገልጻለች። አክላም ኢራን ወደ ወታደራዊ እንቅስቃሴ ለማጠናከር ያገኘችውን በቢሊዮን የሚቆጠሩ ዶላር የማዕቀቡ ፎይታ ልትጠቀም ትችላለች ስትል አስጠንቅቃለች። በመሆኑም አሜሪካና እስራኤል ምን ይፈልጋሉ ከኢራን? ትራምፕ ከኢራን ድርድር እንደሚያደርጉ ሲገልጹ የእስራኤል መገረሟን መሸሸግ አልቻለችም። ዶናልድ ትራምፕ ከዚህ ቀደም ሀገራቸው ካደረገችው ስምነት የተሻለ ስምነት እንደሚያደርጉ ሲናገሩ ነበር። ትራምፕ ከዚህ ቀደም ኢራን በአዲስ ስምነት ካላደረገች ጥቃት ይጠብቃታል ሲሉ አስጠንቅቀዋል። የብሔራዊ ደህንነት አማካሪ ማይክ ዊልትዝ እንዳለ ከሆነ ትራምፕ የኢራን የኒውክለር መርሃ ግብር ሙሉ በሙሉ እንዲፈርስ እን እንደሚፈልጉ ገልጸው ማበልጸጉንም ቢሆን የጦር መሳሪያ መታጠቁንም ስትራቴጂካዊ ሚሳኤል ፕሮግራም መፍረስ አለበት ብለዋል። ምንም እንኳ ትራምፕ ቀጥታ ድርድር እንደሚኖር ቢናገሩም የኢራን የውጭ ጉዳይ ሚኒስትር አባስ አራግች ግን በኦማን የሚደረገው ድርድር ቀጥተኛ ያልሆነ ነው ብለዋል። ኢራን ከአሜሪካ ጋር ለመነጋገር ዝግጁ መሆኗን ገልጸው ነገር ግን ትራምፕ በመጀመሪያው ምንም አይነት ወታደራዊ አማራጭ ሊኖር እንደማይችል መስማማት አለባቸው ብለዋል። ከኢራን ጋር ስለሚደረገው ድርድር ከተናገሩት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ሁኔታ ድርድሩ እንዳሉት ተቀባይነት የሚኖረው ኢራን የኒኩሊያር መርሃ ግብሯን ለማጥፋት ስትስማማ ነው ብለዋል። ያ ማለት አሉ፣ የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ወደ ውስጥ ገብተን ተቋሞቹን ስናወድም በአሜሪካ ቁጥጥርና አስፈጻሚነት ሁሉንም መሳሪያዎች ስናፈራርስ ነው ብለዋል። የእስራኤል ትልቁ ስጋት ትራምፕ እንደ ዲፕሎማሲያዊ ዲል ከኢራን የሚቀርበው አጭር ጊዜ ስምነት ይቀበላሉ የሚል ነው። እስራኤል ቀደም ሲል በነበረው የሀያላን ሀገራት ስምነት ውስጥ ራሷ ያላሳተፈች ሲሆን ምንም እንኳ ምን አይነት ማረጋገጫ ሆነ ማስተባበያ ባይቀርብም የኒውክሌር ጦር መሳሪያ አላት ተብሎ ይገመታል። አሜሪካና እስራኤል ኢራንን ሊያጠቁ ይችላሉ ለሚለው ምላሽ ሲሰጥ አሜሪካም ሆነች እስራኤል የኢራን የኒውክሌር መሰረተ ልማት በቦምብ ለመደብደብ ወታደራዊ አቅም አላቸው። ነገር ግን እንደ አይነቱ እርምጃ የሚያስከትለው ውጤት እርግጠኛ መሆን ስለማይቻል ውስብስብና አደገኛ ነው ተብሏል። የኢራን ቁልፍ የሆነው የኒውክሌር ተቋማት ከመሬት በታች የተቀበረ በመሆናቸው በጣም ግዙፍ ቦምብ ብቻ ነው ያደርሱባቸው ወይም ሊያወርማቸው የሚችለው ምንም እንኳን እነዚህ ቦምቦች አሜሪካ የታጠቁ ቢሆንም እስራኤል ግን ይኑራት አይኑራት የሚታወቅ ነገር የለም። ጥቃቱ የሚፈጸመው ከሆነ ኢራን ከሞላ ጎደል በአካባቢ የሚገኙ የአሜሪካ ተቋማትን በማጥቃት እንዲሁም ወደ እስራኤል ሚሳኤል በማስወንጨፍ እራሷን ልትከላከል ትችላለች። ይህ አይነት ተግባር ዩናይትድ ስቴትስ በባህር ሰላጤው ላይ ያለውን የጦር ሰፈሯን እንዲሁም አውሮፕላን ተሸካሚ መ መጠቀሟን ያስፈልጋታል። ነገር ግን ትልቁ የአሜሪካ ጦር ማረፊያ የምታስተነግደው ኳታር የሚደርስባት አጸፋ በመስጋት ብቻ ኢራንን ለማጥቃት ላትስማማ ትችላለች። ያም አለ ይህም አሜሪካና ኢራን በመጀመሪያ ዙር የኒኩለር ድርድር ገንቢ ውይይት ማካሄዳቸውን እየገለጹ ነው። ኢራንና አሜሪካ በትሄራን የኒኩለር መርሃ ግብር ላይ በኦማን ያደረጉት የመጀመሪያ ውይይት አጠናቅቀዋል። ውይይቱ እንደ አውሮፓ አቆጣጠር ከ2018 ወዲህ በሁለቱ ሀገራት መካከል የተደረገው ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱም ሀገራት ስብሰባውን ገንቢ በማለት የገለጹ ሲሆን የሚቀጥለው ሳምንት ሁለተኛው ዙር ውይይት እንደሚካሄድም አረጋግጠዋል። ዩናይትድ ስቴትስ ኦፍ አሜሪካ የቀጥታ ውይይት ከስምምነት ለመድረስ ቁልፍ ነው በማለት አወድሰዋለች። ፕሬዝዳንት ዶናልድ ትራምፕ በሁለት ሺህ አስራ ስምንቱ በኢራን ላይና የዓለም ሀያላን መንግስታት ቀደም ሲል የተረሰው የኒውክሌር ስምነት አሜሪካን በማስወጣት የተሻለ ስምምነት እንደሚደረግ ሲናገሩ ቆይተዋል። ንግግሮቹ ስምምነት መድረስ ይቻል እንደሆነ ለማረጋገጥ እንደ አንድ አስፈላጊ የመጀመሪያ እርምጃ ታይተዋል። ለሁለት ሰዓት ተኩል የቆየው የመጀመሪያው ስብሰባ አጭር ቢሆንም አክብሮት የተሞላና ለሁለተኛ ዙር መድረኩን ያዘጋጀ ሆኗል። ትራምፕ በመጀመሪያ ስልጣን ዘመናቸው አሜሪካ ከ2015 የኢራን የኒኩለር ስምምነት ካስወጧት በኋላ በጣም ጠቃሚ ንግግር ተብሏል። የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስተር አባስ አራግቺ የተሰጡት አስተያየቶች አውንታዊ ነበሩ ብለዋል። በኔ አስተያየት እንደ መጀመሪያው ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር ብለውታል። ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉም ለኢራን መንግስት ቴሌቪዥን ተናግረዋል። የኢራን ተደራዳሪ ዲፕሎማሲ ቃላት እንደሚጠቁሙ ከሆነ በትራምፕ መልእክተኛ ስቲቭ ዊትኮቭ የሚመራው የአሜሪካ ቡድን ይህ ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዚዳንቱን ደጋግሞ የተናገሩ ዛቻ አለመጠቀሙ ነው። ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃት ሊኖር እንደሚችል በተደጋጋሚ ማስጠንቅቀዋል። ውይይቱ ሁለት ልዑክ በተለያዩ ክፍሎች ሆነው በኦማን የውጭ ጉዳይ ሚኒስትር በድር ቢን ሐሚድ አል ቡሰይድ በኩል መልእክት በማስተላለፍ የተካሄደ ነበር። አሜሪካ ልኡካን እየመሩ ያሉ ዊትኮፍ ከዚህ ቀደም ፊት ለፊት ስለመገናኘት ብቻ ተናግረው ነበር። አራግቺና ዊትኮፍ የውጭ ጉዳይ ሚኒስተር ቡሳይዲ ባሉበት ለተወሰነ ደቂቃዎች ተናግረዋል። አሜሪካ ባለስልጣን ይኖሩ ያሉት ቀጥተኛ ንግግር ሳይሆን አነስተኛ የመክፈቻ ንግግር ሊሆን እንደሚችል ነው የተናገሩት። ኢራን በሀገራት ውስጥ ያሉት አከራካሪዎች ጫና ለማስታወስ የፊትለፊት ንግግር የተገደበ እንደሆነ አስረድታለች። ዋይት ሀውስ ከንግግር በኋላ በሰጠው መግለጫ ውይይቶቹ በጣም አውንታዊና ገንቢ ነበሩ ማለት ባለፈ ልዩነታቸው ከተቻለ በውይይት በዲፕሎማሲ ለመፍታት እንደሚፈልጉ አጽኖት ሰጥተው ዊትኮፍ ለኢራን ገልጸዋል ብለዋል መግለጫው። አክሎም እነዚህ ጉዳዮች በጣም የተወሳሰቡ ናቸው። ልዩ መልእክተኛው ዊትኮፍ ቀጥታ ግንኙነት ማድረግ የጋራ ተጠቃሚነት ለማረጋገጥ አንድ እርምጃ ነው ብለውታል። አራግቺ ግን ከውይይቱ በፊት አገራቸው ፍትሐዊ ስምነት እንደምትፈልግ ተናግረው ነበር። ውይይቶቹ ከተጠናቀቁ በኋላ የሚቀጥለው ሳምንት ውይይቶች በኦማን ላደርጉ ቢችሉም አሁን በመካከለኛው ምስራቅ ሀገር አሸማጋይነት ይካሄድ ብለዋል። ዋይት ሀውስ ቀጣይ ውይይት በመጪው ቅዳሜ እንደሚካሄድ ተናግረዋል። አራግቺ ለኢራን መንግስታዊ ቴሌቪዥን እንደተናገሩት እኛም ሆን ሌላኛውም አካል ፍሬ አልባ ድርድር፣ ለውይይት ሲባል ለሚደረግ ውይይት ጊዜ ማባከኛ ንግግሮች አንፈልግም ብለዋል። ዋናው ጉዳይ ሁለቱ ወገኖችን ወገኖች ምንም አይነት ስምነት ለመቀበል ፍቃደኛ የሆኑ የሚለው ነው። ኢራን የኒውክሊየር ጦር መሳሪያ እንዳታበለጽግ ለመከላከል አሜሪካና እስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶች ለመከላከል ስምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራን ሃይማኖታዊ መሪ በተባበሩት አረብ ኢምሬት በኩል ደብዳቤ ልከው ነበር። ኢራን የተጣለባት ማዕቀብ በማንሳት የኢራን የኒውክሊየር መርሃ ግብሯን የሚገድብ እንጂ የሚያስቆም ስምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኘው አንድ ስማቸው እንዲገለጽ ያልፈለጉ ምንጩ ላይ ሮይተርስ እንደ ተናገሩ ከሆነ ውይይቱ በአካባቢ ያለው ውጥረት ለማርገብ የእስረኞች ልውውጥ ለማድረግ ጥረት ያደርጋል ብለዋል። ትራምፕ ውይይቱ እንደሚካሄድ የገለጹት ሰኞ ዕለት ቤንጃሚን ኔታንያሁ ዋይት ሀውስ በሚጎበኙበት ወት ነበር። የእስራኤሉ ጠቅላይ ሚኒስተር ማክሰኞ ዕለት እንዳሉት ከሆነ ሁለቱ መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምተዋል። ኔታንያሁ በ2003 ከምዕራቡ ሀያላን ጋር በተደረገ ስምነት የሰሜኒቱ አፍሪካ ሀገር ሊቢያ የጦር መሳሪያ መርሃ ግብሯ ሙሉ በሙሉ የሚያስቆም አይነት ስምነት እንዲደረግ ጥሪ አቅርበው ነበር። ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ኢራን የኒኩሌር እንቅስቃሴዋ ሙሉ በሙሉ ሰላማዊ እንደሆነና የኢራን የኒኩሌር መሳሪያ መቼ እንደማትታጠቅ አጥብቃ ገልጻለች። የኢራን ባለስልጣን ድርድሩ የሚያተኩረው በኒኩሌር ፕሮግራሟ ላይ ብቻ እንጂ እንደ ባላስቲክ ሚሳይል ፕሮግራም ባሉ በተቀረበው መከላከያ አቅሟ ላይ እንደማይሆን ግልጽ አድርገዋል። ከንግግር በፊት ኢራን አስደናቂና ታላቅ ደስተኛ ሀገር እንድትሆን ነገር ግን የኒኩሌር ጦር መሳሪያ እንዲኖራት እንደማይፈልጉ ትራምፕ ዓርብ ዕለት ተናግረዋል። ዩናይትድ ስቴትስ ስምምነት ካልደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ አስጠንቅቀው ነበር። ኢራን በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራ ነበር። የዚህንም ውጤት የምናየው ይሆናል። ወደ ሁለተኛው የዜና ትንታኔ ስናልፍ በእስራኤል የአየር ጥቃት የጋዛ ሆስፒታል መመታቱን የሐማስ ጤና ሚኒስቴር ገለጸ። እስራኤል በፈጸመችው የአየር ጥቃት በጋዛ ከተማ የሚገኝ ሆስፒታል በከፊል መውደሙን የሐማስ ጤና ሚኒስቴር ገልጸዋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ምስል በሁለት ፎቅ ሆስፒታል በሚሳይል ከተመታ በኋላ በእሳት ሲያያዝ ይታያል። በአካባቢ የነበሩ ሰዎችና በሆስፒታሉ ተኝተው እየታከሙ የነበሩ ህሙማን ራሳቸውን ለማዳን ሲሸሹ ይታያሉ። የአይን ምስክሮች በአየር ጥቃቱ በጋዛ ከተማ ትልቅ የሆነው የአልአህሊ ሆስፒታል የጽኑ ህሙማን እንዲሁም የቀዶ ህክምና በሚካሄድባቸው ክፍሎች መውደማቸው ተናግረዋል። የጤና ሚኒስቴር ህንፃው ሙሉ በሙሉ ወርሟል ያሉ ሲሆን፣ ይህ ህሙማንና ሆስፒታል ባልደረቦች እንዲፈናቀሉ አድርጓል ብለዋል። ሐማስ በእስራኤል የፈጸመችው ጥቃት አሰቃቂ ወንጀል ሲል ገልጾ በተጨማሪ መረጃዎች እያጣራው ነው ብለዋል። አንድ በአካባቢው የሚገኘው ጋዜጠኛ የእስራኤል መከላከያ ሰራዊት ለአንድ ህክምና ባለሙያ ስልክ ደውሎ አካባቢውን ለቀው እንዲወጡ ማስጠንቀቁም ተናግረዋል። እንደ ጋዛ የሲቪል ድንገተኛ አደጋ አገልግሎት አገልግሎት መረጃ በጥቃቱ በሰው ህይወት ላይ የደረሰ ጉዳት የለም። በሆስፒታል ውስጥ ሲሰሩ የነበሩ ሌላ ጋዜጠኞች የእስራኤል ጦር መኮንን በድንገተኛ ክፍል ውስጥ በሚሰራው ዶክተር ጋር በመደወል ሆስፒታሉ ባስቸኳይ ለቀው እንዲወጡ ማስጠንቀቁን ተናግረዋል። ኦፊሰሩ በስልኩ መልእክቱ ሁሉም ታካሚዎችና ተፈናቃዮች አካባቢውን ርቀው መሄድ አለባቸው ማለቱን ተናግረዋል። አካባቢውን ለቆ ለመውጣት ሀያ ደቂቃ ብቻ ነው ያለ ተብሏል። በማህበራዊ ድረገጾች ላይ የሚዘዋወረው ምስሎች ሰራተኞችና ህሙማን በጨለማ ህንፃው ለቀው ሲወጡ ይታያሉ። በተጨማሪም ሴቶች ሰዎችና ህጻናት ጨምሮ በርካታ ፍልስጤማውያን ተጠልለው ከነበረበት የሆስፒታሉ ቅጥር ግቢ ውስጥ ሲሸሹም ታይተዋል። ከጦርነት በፊት ትንሽ የህክምና ተቋም የነበረው አልአህሊ በጋዛ ከተማው ውስጥ የሚገኘው የአል ሽፋ የህክምና መስጫ ተቋም እና በሰሜናዊ ጋዛ ስርጥ የሚገኙ ሆስፒታሎች ከወደሙ ወዲህ ትልቁ የህክምና አገልግሎት አቅራቢ ሆኗል። በሐማስ የሚመራው የመንግስት ማስታወቂያ ቢሮ በመግለጫው ጥቃቱን አውግዟል። ሐማስ በመግለጫው እስራኤል በመቶ የሚቆጠሩ ህሙማና የህክምና ባለሙያዎች የያዘውን አልአህሊ ሆስፒታል ኢላማ በማድረግ አሰቃቂ ወንጀል እየፈጸመች ነው ብለዋል። እንደደፒ አቆጣጠር በ2023 በተመሳሳይ ሆስፒታል በተፈጸመ ጥቃት በመቶ የሚቆጠሩ ሰዎች ተገድለዋል። ፍልስጤም ባለስልጣን ለፍንዳታ የእስራኤል ጥቃትን ተጠያቂ አድርጓል። እስራኤል በበኩሏ ፍንዳታ የደረሰው በፍልስጤማዊ እስላማዊ ጃሃዳ ታጣቂ ቡድን ያልተሳካ ሮኬት የማስወንጭ ሙከራ ስትል አስተባብላለች። ሐሙስ መስከረም 26 2016 በተፈጸመው ጥቃት 1200 ሲገደሉ 251 ደግሞ ታግተው ተወስደዋል። በሐማስ የሚመራው የጤና ሚኒስቴር መረጃ እንደሚያመለክተው ከዚህ ከጥቃቱ በኋላ ከ60 በላይ ገደማ እስራኤል ጥቃት ውስጥ ጥቃት ተገድለዋል። እነዚህ መካከል 1563 ፍልስጤማውያን ከመጋቢት 18 ጀምሮ የእስራኤል በጋዛ ስር አጠናክራ በቀጠለችው የአየርና የምድር ወታደር እርምጃ የተገደሉ መሆናቸውን የሐማስ ጤና ሚኒስትር ይናገራል። ባለፈው ጥር ወር የተደረሰው የተኩስ አቁም ስምምነት መጋቢት ላይ ተጥሷል። በአሁኑ ወቅት በጋዛ 58 ታጋቾች ያሉ ሲሆን በመካከላቸውም 24ቱ በህይወት አሉ ተብሎ ይታመናል።